የደርቢነት ስያሜ ያልተሰጠው ነገር ግን የሁለት ባላንጣዎችን ያህል የሜዳ ላይ ፍልሚያ የሚያሳየን የኒውካስትልና አርሰናል ትንቅንቅ እሁድ አመሻሽ ላይ ይደረጋል። ማክፓይስ ወትሮውንም የሊጉን ኃያል ክለቦቹ ሲገጥሙ በቀላሉ እጅ የማይሰጡ እንደሆነም ይታወቃል። ከመድፈኞቹ ጋርም ተመሳሳዩን አይበገሬነት ሲያስመለክቱን ቆይቷል። ወጣቶቹን ኤዲሃውንና ና ማይክል አርቴታን የሚያፋጥጠው የታክቲክ ጦርነት ይጠበቃል። ባለፉት ዓመታት ሁለቱ አሰልጣኞች ቡድኖቻቸውን ይዘው በቀረቡባቸው ጨዋታዎች ኢንቴንሲቲው ከፍ ያለ አካላዊ ፍትጌ ሚዲያዎቹ ያበዙባቸው ጎሎች የሚቆጠሩባቸው፣ የደጋፊዎች ስሜት የሚያይሉባቸው ፍልሚያዎችን ተመልክተናል። በተለይ በሴንት ጄምስ ፓርክ ስቴዲየም የሚደረጉ ጨዋታዎች ብዙ አስገራሚ ሁኔቶች የሚፈጠሩባቸው ነበሩም። የኒውካስትሎች ሃይፕሬሲንግ እና ማንቶማን ማርኪንግ ከአርሰናል የተጠና ቢውልድ አፕ የሚጠበቀው የጨዋታ መልክ ነው። ታዲያ በዚህ የሁለቱ ቡድኖች አቀራረብ ውስጥ እነማን ቋሚ ተሰላፊ ይሆናሉ የሚለው በእጅጉ ይጠበቃል። በተለይ በመድፈኞቹ በኩል በርካታ ደጋፊዎች የአርቲታን የሜሪኖን ምርጫ አለመቀበላቸው እሁድስ ተጫዋቹ ቋሚ ይሆን ወይስ የሚለው እንዲጠበቅም አድርጎታል። በአጥቂ ክፍሉ ላይስ እነማን ይጣመሩ ይሆን የሚለው ጉጉትም የፈጠረ ጉዳይ ሆኗል። በአንጻሩ ማክፓይሶች ቤትም እምብዛም በተጫዋቾች ምርጫ ረገድ ውዝግቦች የሉትም። ኤዲሃው ሮቴሽን ሰውን እንዳልሆኑም ይታወቃል። ልክ እንደ ክሎፑ ሊቨርፑል አሊያም እንደ ራኔሪው ሌስተር ሲቲ ሁሉ በተመሳሳይ ቋሚ 11ን እንደሚጠቀም ጋድ የወጣው እውነታ ነው። ትልቁ ጉዳይ አይዛክን ሸኝቶ ቁመ ተሞሎለውን አጥቂ ኦልቲሚድን የተካውና በጉዳቶች የተጠቃው ያጥቂው ክፍል እንዴት ጠንካራውን ያርሰናልን የተከላካይ ክፍል ይፈትናል የሚለው ጉዳይ ነው። ምናልባትም በሁለቱም ቡድኖች በኩል የቆሙ ኳሶች አበይት ከሆኑ የማጥቂያ መሳሪያዎች አንዱ ሆነው ሊቀርቡ ይችላሉ። በዚህ ረገድ ሁለቱም ጠንካራ እንደሆኑ ይታወቃል። ለአየር ላይ ኳሶች አሸናፊነትም አመቺ የሆነውን የተጫዋቾችን ስብጥር ይዘዋል። የአማካኝ ክፍል ፍልሚያውም ይጠበቃል። ቀድሞውንም እንደሚታወቀው ኒውካስል የመሃል ክፍል ከአውሮፓ ምርጦቹ የሶስትዮሽ ጥምረቶች አንዱ ነው ስለ ሚዛን ማስጠበቅ ስለ ሜንታሊቲና ስለ የጋራ ኳሶች ማሸነፍ ስለ ቴክኒክ ፊዚካሊቲ ጥያቄ አይነሳባቸውም ምናልባትም በፈጠራዎች ረገድ ስል የሆነ ጥምረት አይኖረው ይሆናል በአርሰናል በኩልም እንደዚሁ በጣም ጥሩ የሆነ የአማካኞች ጥምረት አለ አዲሱና የሞደርን ፉትቦል የሚፈልጋቸው ሚድፊልዶችን ባህሪ የተላበሰው ስፓኒያርዱ ኮከብ ዙሜንዲን ጨምሮ የማይረግጠው ሜዳ ክፍል የለም ተብሎ እንደሚሞካሸው ዴክለን ራይ ስ እንዲሁ ማርቲኖ ዴጋርድ እና ሚኬል ሜሪኖ የዚህ ቡድን አንድ አካል ናቸው። ክርስቲያን ኖርጋርድ እንዲሁ ኢታን ኖዋኔሪን ና እብሪች ዜም የመሃል ክፍሉ ላይ መጫወት የሚችሉ መድፈኞች ናቸው። ለዚህ ነው የማልሜዳው ጦርነት ተጠባቂ እንዲሆን ያደረገው። አርሰናል ዘንድሮ ግዴታ የተጣለበት የዋንጫ ቡድን እንዲሆን ይታወቃል። እስካሁን ባለው የሊጉ ደረጃ ሰንጠረዥም ከመሪው ሊቨርፖል በአምስት ነጥቦች አንሶ ሁለተኛ ደረጃ ላይ ይገኛል። ኒውካስትሎችም በተጠበቀባቸው ልክ እየተጓዙ አይገኙም። ምናልባት ዘንድሮ ጥሩ ውጤት የማይመጣ ከሆነ ጊዜ የአረብ ባለ ሀብቶች ለኢዲሃው የስንበት ደብዳቤ ሊያስገቡ ይችላሉ። ፈኞቹ ዋንጫ ማክባይሶቹ ደግሞ የአውሮፓ መድረክ ተሳትፎ ግዳጅ የተጣለባቸው ኃላፊነቶች ናቸው። እናም የሁለቱ ባለጉዞ ፋላማ ቡድኖች ለዕለተ ሰንበት ላይ የሚያደርጉት ጨዋታ ይጠበቃል። ጨዋታው ምን ሊመስል ይችላል? ምን አይነት ውጤትስ ይመዘገብበታል? ዘጠናው ደቂቃ ምላሽ የሚሰጠን ይሆናል። ቸርቆዩልን